የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በመክፈቻ ንግግራቸው ክልሉ ከተደራጀ ጀምሮ በሁሉም መዋቅሮች በግብዓት አቅርቦትና ተደራሽነት የተሻለ ተግባር መኖሩን ጠቁመው በበጀት ዓመቱም በንቅናቄ ሲሰራ ቆይቷል ብለዋል። በክልላችን አሁን በደረስንበት አንድ ዓመት ተኩል ጉዟችን ከአገልግሎት ተደራሽነት አንጻር በዋናነት ግብዓት አቅርቦት ላይ ሽፋን ላይ ተደራሽነት ላይ በጣም ጥሩ ስራ በሁሉም አካባቢ ላይ እየተሰራ ያለበት ሂደት ነው የቆየ ነው። ስርዓተ ምግብ ላይ የሚታየውን ክፍተት ለመሙላት ከአጋር አካላት ጋር በመቀናጀት እየተሰራ መሆኑን ጠቅሰው በአጠቃቀም ላይ የሚስተዋሉ ችግሮችን ለመፍታት ህብረተሰቡን ባለቤት ማድረግ ያስፈልጋል ነው ያሉት። ሀላፊውም ግን ማዕከላዊ ኢትዮጵያ ላይ ምግብ ላይ እየሰራ ነው ያለነው ነገር በጣም ጥሩ ነው። ግን በስርዓተ ምግብ ደረጃ ላይ ተጠቃሚ ማድረግ ጉዳይ ላይ ኢንተግሬሽኑ ላይ ያለን ሴክተራንም ያሉ ስራዎችን በደንብ ማየት ይጠይቃል። ሰው መዳን የሚችልበት አጋሮች ደግፈው ያመጡትን ግብዓት ከማጥፋት አንጻር ሰውን ከመግደል ባልተናነሰ መልክ የሚሰራው ነገር ላይ በደንብ ክሪቲካል ቀጣይ በደንብ አዋጆች ጨርሰናል፣ ደንቦች ጨርሰናል፣ መመሪያዎች እየወጡ ነው። የወጣበት ባች ነንበር እያየ የምናገኘው ተቋም ውስጥ ያለ አካል ከዚህ ጋር ተያዥነት ያለው በህግ እየጠየቅን ሄዳለን። እዚህ ላይ መግባባት ይጠይቃል ማለት ነው። በምክክር መድረኩ ላይ የምግብና የስርዓተ ምግብ ግብዓት አጠቃቀም ላይ የተሰሩ ተግባራትን ጨምሮ በዘርፉ የሚስተዋሉ ችግሮች፣ በገለልተኛ አካላት የተደረጉ የጥናት ግኝቶች ውጤት በተመለከተ የስምንት ወራት የስራ አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። በማዕከላዊ ኢትዮጵያ ክልል የርዕሰ መስተዳድሩ የኢኮኖሚ ልዩ አማካሪ ረዳት ፕሮፌሰር አንተነህ በለቦ በኩላቸው ክልሉ በአጭር ጊዜ ውስጥ የምግብና የስርዓተ ምግብ ነክ ግብዓቶችን። ሰዎችን ለህብረተሰቡ ለማድረስ በቅንጅት ሲሰራ መቆየቱን አስታውሰው በዘርፉ እየተስተዋለ ያለውን ብልሹ አሰራርና ተግባር ፈጥኖ ማረም ይገባል ነው ያሉት። እናቶችና በህጻናት ላይ የመጣውን ተገቢ ያልሆነ ብልሹ የሆነ አሰራር ጉራማይል የሆነ አፈጻጸምን በተቀራራቢ ደረጃ የመምጣት ስራ መስራት በየመዋቅራችን የሚጠበቅ እንደሆነ መውሰድ በጣም ተገቢ ነው። በክልሉ የምግብና የስርዓተ ምግብ ነክ ግብአቶች ስርጭት ላይ የኦዲቲንግ ስራ የጀመሩ መዋቅሮች ተግባራቸውን አጠናክረው ማስቀጠል እንዳለባቸው የተናገሩት የቢሮ ምክትልና የፕሮግራሞች ዘርፍ ኃላፊ አቶ አሸናፊ ጴጥሮስ ናቸው። ከጤናው ዘርፍ አንጻር እየተሰሩ ያሉ በርካታ ስራዎች አሉ። መሻሻሎችም አሉ። በዛ ልክ ጭፍን የሆነ ግምገማ የለንም። ወጥ በሆነ መንገድ እየሄድ አይደለም። ከመዋቅር መዋቅር የሚለያይበት ሁኔታ ነው ያለው፣ ማለት ነው። አሰራር ተክሎ ከመሄድ አንጻርም ሞዴል አብዛኛው አካባቢ ላይ ያልነበረበት ሁኔታ ነው የነበረው። ዛሬ ላይ ሞዴሎችን ወጪ ገቢውንም አስራ ዘጠኝንም ሞዴል ሀያ ሁለትንም ተግባራዊ ያደረጉ አካባቢዎች፣ ወረዳዎች ይሄ በጣም የሚበረታታ ነው ማለት ነው። የቢሮ ምክትል ኃላፊና የጤናና ጤና ነክ አገልግሎቶችና ግብዓቶች ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ፋሲካ አለሙ በምግብ እጥረት ምክንያት በህመም ለሚሰቃዩና በሞት አደጋ ላይ ላሉ ህጻናት የሚመጣውን የአልሚ ምግብና የህክምና ግብዓት ላላስፈላጊ ዓላማ እየዋለ መሆኑን በምርመራ መረጋገጡን ገልጸዋል። ዋናው ስትራቴጂ ኦፕሬሽን አደለ ምንጩን ማድረግ ነው። ስለዚህ የግብአት አያያዝ፣ አስተዳደር፣ አጠቃቀም ስርዓታችን ላይ የምንሄድበት መንገድ ጥናቷ አሳይቶናል። ሞዴል የሌላቸው ተቋማት የውይይቱ ተሳታፊዎች በሰጡት አስተያየት ለህጻናት ተብሎ ወደ ክልሉ የገቡ አልሚ ምግቦች በህገወጥ መልኩ ላልተገባ አላማ እየዋለ በመሆኑ የቁጥጥር ስርዓቱ መጠናከር እንዳለበት ጠቅሰው፣ በዚህ ብልሹ አሰራር ላይ አመራሩ በቁርጠኝነት በመስራት ሊገጥም የሚችለውን ጉዳት መቀነስ መቻል እንዳለበት ተናግረዋል። መበዝበር ህይወት ማጥፋትም ጭምር እንደሆነ ጥሩ ገላጅ ነገሮች ያሉና ከፕላምፕሌት ከማውጣት ጋር ከዚህ ከአለም የምግብ ጋር ከማውጣት ጋር ያሉ ነገሮች እንደኛ ይከሰታሉ በሚለው እኛ በቅርበት እየተከታተልን ነው ያለ ነው። ለዛም ደግሞ አጋዥ አሁን ደንብ ወጥተዋል፣ አዋጅ ላይ ተካትቷል፣ የህግ ማዕቀፍ ውስጥ ገብተዋል የሚለው ደግሞ ነገር ግን ችግሮቹ ከተፈጠሩ በኋላም ደግሞ ደርሰን አድሬስ አድርገን በህግ ማዕቀፍ ውስጥ ህጋዊ እርምጃ ለመውሰድ ደግሞ የላክነው ግብዓት በትክክል ገብቷል ወይ አንዱ ነገር ነው አየር በአየር ላይ ግብዓት የሚባክንበት ከዞን ተሄዶ ወደ ወረዳ የማይገባበት ከወረዳ ሄዶ ጤና ጣቢያ የማይገባበት ከጤና ጣቢያ ተወስዶ ጤና ኬላ የማይገባበት ጭምርም ስላለ ይሄን በደንብ ነው ወደ ውስጣችን ወስደን አድሬስ ማድረግ ያለብን።